ጣና ይስጥልን። ዳሳሽ ወጋችን ጀምሯል። በዛሬው ዳሳሽ ወጋችን እንድናነሳው የፈለግኩት ርዕሰ ጉዳያችን የሚሆነው የወጋችን ማዕከላዊ ነጥብ የሚሆነው የትግራዩ ጦርነት ነው። የትግራይ ጦርነት በዓይናችን መካከል የተከወነ በዘመናችን እያየነው እጅግ በጣም እንደ ትውልድ ከምናዝንበት በተመሳሳይ ሁኔታ ደግሞ ከምናፍርበት ክስተታችን መካከል አንዱ ክስተት ነው። የትግራይን ጦርነት መሰረት አድርገን አንዳንድ ጠቃሚ የቁጥር መረጃዎችን ያውራን አብረናቸው እንድንቆይ እፈልጋለሁኝ። ለፕሮግራማችን መንደርደሪያ እንዲሆነንና አጠቃላይ ፕሮግራማችን የቁጥር መረጃዎችን ያገኘንበት ግብአት እንዲሆን ያገኘንበት መጽሐፍ ይሄ በእጄ የምትመለከቱት መጽሐፍ ነው። ይሄ መጽሐፍ አዙሪት ይሰኛል። የዚህ መጽሐፍ ጻፊ ሌፍተናንት ጀነራል ዮሐንስ ነው። ሌፍተናንት ጀነራል ዮሐንስ ገብረ መስቀል በትግራዩ ጦርነት ላይ ቀጥተኛ ተሳትፎ የነበረው ሰው ነው። የሰውየውን ባግራውንድ በተወሰነ መንገድ ማንሳት አስፈላጊ ከሆነ ሰውየው የህወሓት ታጋይ የነበረ በአንድ ወቅት ላይ፣ ከዛ በኋላ ደግሞ በሀገሪቷ ደረጃ በደረጃ እያደገ ሄደ። በጣም ትልቅ የጦር ጀነራል ነው። የባድመ ጦርነትም ሲደረግ ጦርነቱ ላይ በቀጥታ ተሳትፎ ያደረገ ሰው ነው። ያ ብቻ አይደለም እንግዲህ ኢትዮጵያ ወረራ እንደተፈጸመባት ዓለም አቀፍ ፍርድ ቤት ስትከስ ኢትዮጵያን ወክሎ የቀረበ ምስክር ነበረ። በተጨማሪም ደግሞ ይሄ የአሁኑ ጦርነት የትግራዩ ጦርነት ሲደረግ ሌፍተናንት ጀነራል ዮሐንስ ገብረ መስቀል ዛ የተቋቋሙ ኮማንድ ፖስትን በመምራት ፌዴራል መንግስት እንግዲህ ትግራይ ክልል ኮማንድ ፖስት አቋቁሞ ነበረ። ስለዚህ ያን ኮማንድ ፖስት በመምራትም የተሳተፈ ሰው ነው። እንደው አንዳንድ ከትግራይ አካባቢ ያሉ ሰዎች ይሄ ሰው ባንዳ ነው እያሉ ጥያቄ ያነሱበታል፣ ወቀሳ ያነሱበታል። ሆኖም ግን ይህ ግለሰብ ሌፍትናንት ጀነራል ዮሐንስ ገብረ መስቀል የትግራይን ጦርነት በተመለከተ የቁጥር መረጃዎችን አስቀምጧል። ስለዚህ ይሄኛው አሁን በነገራችን ላይ የትግራይን ጦርነት ስናነሳ፣ አሁን ላይ አክቲቭ ጦርነት አማራ ክልል እየተካሄደ እንደሆነ እናውቃለን። የወለጋውን ጦርነት አነሳሳነውም፣ በተመሳሳይ ሁኔታ ቤንሻንጉል ያለውንም ችግር እናውቃለን። የትግራይን ጦርነት መምረጥ የፈለግኩበት ምክንያት በአንጻራዊነት እኔ ባለኝ መረጃ የተደራጀ ቁጥር መረጃ በአንጻራዊነት ያገኘውበት እሱ ስለሆነ እሱ ላይ መስራት አድረገን አጠቃላይ ስለ ሀገራችንም ለማውራት ጥሩ መንደርደሪያ ይሆነናል ብዬ ስላሰብኩኝ ነው። ስለ ትግራዩ ጦርነት ስናነሳ ስለ ሰሜኑ ጦርነት ስናነሳ ለመንደርደሪያ እንዲሆነን አንድ ታሪክ ልንገራችሁ። አንዲት እናት ልጆቿን ይዛ ከትግራይ ክልል ወደ መሀል ሀገር ጉዞ ጀመረች። የጉዞዋ ምክንያት ተስፋ መቁረጥ፣ ሀዘን፣ ጭንቀት ይህ ሁሉ የፈጠረው ስደት ነበረ። የምትበላው አልነበራትም፣ ባህሏን አታዋለች። ስለዚህ ትግራይ ክልል የምትቆይበት ምክንያት አልነበራትም። ስለዚህ ልጆቿን ይዛ ጉዞ ጀመረች። ልጆቿን ይዛ ጉዞ ስትጀምር መኪና ውስጥ አንዱን ልጇን በደረቷ አቅፋው ነበረ። ደረቷ ላይ አስተኝታ ልጇን አቅፋ ጉዞ ጀመረች። ጥቂት ከተጓዘች በኋላ ግን ልክ ለምሳ ሲወርዱ ደረቷ ላይ ያለው ልጅ ሞቷል። ከትግራይ ክልል የሞተ ልጅ ነበር ታቅፋ የመጣችው። ልጇ የሞተው በረሃብ ነበረ። ልጇ ደረቷ ላይ በህይወት ያለ መስሏታል። ግን ረሃብ ይህ መቼስ በጣም የሚያሳዝን ታሪክ ነው። ከዛ በኋላ ያቺ ከትግራይ የመጣችው እናት ምንድን ነው ያደረገችው? አዲስ አበባ ላይ ከመጣችው በኋላ በህይወት የተረፉትን ልጆቿን ይዛ ጎዳና ተዳዳሪ ነው የሆነችው። ጎዳና ተዳዳሪ ከሆነች በኋላ ስትናገር፣ እንግዲህ አንዳንዴ የምበላውን ከውሾች ጋር ተናጥቄ ነው ምበላው። አንዳንድ ጊዜ ደግሞ ምናልባት ጎዳና ተዳዳሪ የሆኑት ሌሎች ሰዎች ይደፍሩኝ ይሁን፣ ጾታዊ ጥቃት ይደርስብኝ ይሁን እያልኩ እፈራለሁ አንዳንዴ ለምኜ የሚበላ ላገኝ አልችልም ብላ ተናግራ ነበረ። ልብ አድርጉ፣ አንዱ ልጇ በእቅፏ ሞቶ በረሃብ ሞቶ ሬሳ ታቅፋ ነበረ የመጣችው። ከዛ ሰዎች አስተባብራ ሬሳውን ቀበረች። ሌሎኞችን ልጆቿን ደሞ ይዛ ከውሻ እንኳን ተሻምታ የምታገኘውን ምግብ ነው ልጆቿ የምትመግበው። ለማኝ ለመሆኑ የተገደደችው ይህች ሴት ከዚህ በፊት ግን እንደዛ ጦርነት ወለድ ነው። ክብሯን የቀማት ጦርነት ነው። ጦርነት ነው። ክብሯን፣ ማንነቷን፣ ትዳሯን፣ ልጇን ሁሉ የቀማት ጦርነት ነው። ይህ ታሪክ እውነተኛ ታሪክ ነው። የሌፍተናንት ጀነራል ዮሐንስ ገብረ መስቀል አዙሪት በሚለው መጽሐፍ ላይ የሰፈረ ራሷ ለዮሐንስ ከነገረችው በኋላ የሰፈረው ታሪክ ነው። ይህ ታሪክ ቆም ብለን እንድናስብ ብዙ ነገር እንድናስተውል የሚያስገድደን ይመስለኛል። እንግዲህ ስለ ትግራይ ጦርነት ከአነሳን በጣም ብዙ ልናነሳው የሚገባን በጣም ብዙ የሚያሳስበን ጉዳዮች አሉ። እንዲ በጣም ጦርነቱ ምንድን ነው ያደረሰው ጉዳት የሚለውን ለመረዳት እንዲረዳን የቁጥር መረጃዎችን ብናነሳ ጥሩ ነው። በነገራችን ላይ የትግራይ ጦርነት ስንል ጦርነቱ የተካሄደባቸው አካባቢዎች አሉ። ትግራይ ክልል ላይ ብቻ አይደለም የተካሄደው ጦርነቱ። ወደ አማራ ክልል ላይም ተካሂደዋል፣ አፋር ክልል ላይም ተካሂደዋል። ስለዚህ ትግራይ ጦርነት ስንል ጦርነቱ ያካለለባቸው አካባቢዎች ላይ በድምሩ የደረሰን ጉዳት በተመለከተ የተገኙ የቁጥር መረጃዎች ምንድን ነው የሚሉት የሚለውን ብናነሳ በጣም ጥሩ ነው። ስለዚህ የትግራይ ጦርነት እያልኩ ሳወራ እነኛን አካባቢዎች ከግምት ውስጥ እንድታስገቡ ፈልጋለሁ። እንግዲህ በጦርነቱ 369855 ቤቶች ላይ ጉዳት ደርሷል። ቁጥሩን እደግመዋለሁ፣ 369855 ቤቶች ጉዳት ደርሶባቸዋል። እንግዲህ ወደ አራት መቶ ሺህ የሚጠጉ ቤቶች ጉዳት ደርሶባቸዋል። ከእነኚህ ቤቶች ውስጥ ስልሳ ሰባት በመቶ የሚሆኑ ቤቶች ሙሉ ለሙሉ ወድመዋል። ይሄ በጣም ትልቅ ቁጥር ያለው ነው። እንግዲህ አራት መቶ ሺህ የሚጠጋ ቤት ጉዳት ሲደርስ፣ ቤቶች ሲወድሙ እነኚህ ቤቶች ውስጥ ምን ያህል ሰው ነው የሚኖረው? አንድ ቤት አንድ አባወራ ስንት ሰው እንደሚይዝ ተመልከቱ። ምን ያህል ሰው ወደ ጎዳና፣ ወደ ስደት፣ ወደ መጠለያ ጣቢያ ለመግባት እንደሚገደድ ተፈናቃይ ለመሆን እንደሚገደድ፣ ከነኚህ ቁጥሮች ተነስተን መገመት የምንችል ይመስለኛል። እንግዲህ ቤቶች ላይ የደረሰውን ጉዳት መጠን ብናነሳ 2.56 ቢሊዮን ዶላር ማለት ነው፣ 2 ቢሊዮን 560 ሚሊዮን ዶላር ዶላር ነው ተመልካቾች። በጣም ከፍተኛ የገንዘብ ጉዳት ነው ይሄ ቤቶች ላይ ብቻ በወደሙ ቤቶች ላይ የደረሰው ጉዳት ነው እያልኳቸዋሉ ሌሎችንም ጉዳቶችን እንደዚህ እያልን ማንሳት እንችላለን በነገራችን ላይ ጦርነቱ ባካተታቸው ቦታዎች በአጠቃላይ ማለት ነው እነዚህ ቦታዎች ስንል ቀደም ሲል በነገርኳችሁ በትግራይ ክልል በአማራ በአፋር የትግራዩ ጦርነት ሲደረግ የወደሙ ትምህርት ቤቶች በቁጥር ሲገለጹ 2681 ትምህርት ቤቶች ናቸው። እነኚህ ትምህርት ቤቶች ሙሉ ለሙሉ የወደሙ ሙሉ ለሙሉ አገልግሎት መስጠት ያቆሙ ናቸው። ይሄ እንግዲህ ምን ያህል ጣም አስፈሪ ቁጥር እንደሆነ መረዳት እንችላለን። ከዛ ውጭ ደግሞ 4158 ትምህርት ቤቶች ቀላልና ከባድ ጉዳት ደርሶባቸዋል። ይህም በጣም ከፍተኛ ቁጥር ያለው ነው። በዚህ የተነሳ 4.2 ሚሊዮን ተማሪዎች ከትምህርት ገበታ ተመልከቱ እንግዲህ ትምህርት በበቂ ሁኔታ ያልተዳረሰባት የተማረ የሰው ኃይል እጥረት ባለባት ሀገር ትምህርት ዙሪያ ላይ ይሄ ጉዳት ሲደርስ ነገስ እንግዲህ ትምህርት አካባቢ ላይ የሚደርስ ጉዳት የነገ ትውልድ ጭምር የተሰነዘረ ጥቃት ነው ማለት ነው። የነገው ትውልድ ጭምር ነው እየተጎዳ ያለው ማለት ነው። ይህ በጣም የሚያሳዝን ነው። ከትምህርት ጋር እያይዘን ካነሳን ሁለት መቶ ሺህ መምህራን ከስራ ገበታቸው ተፈናቅለዋል። ሁለት መቶ ሺህ መምህራን አንድ መምህር ለስንት ተማሪ ነው የሚደርሰው በእኛ ሀገር ሁኔታ የሚታወቅ ሁለት መቶ ሺህ መምህር ከስራ ገበታው ተፈናቅሏል 4.2 ሚሊየን ተማሪዎች ደግሞ ከትምህርት ገበታቸው ተፈናቅሏል 2681 ትምህርት ቤቶች ሙሉ ለሙሉ ወድመዋል 4158 ትምህርት ቤቶች ቀላልና ከባድ ጉዳት ደርሶባቸዋል ይህ ሁሉ የደረሰው ምንድን ነው በትግራዩ ጦርነት ጦርነቱ ባካተተባቸው አካባቢዎች በሙሉ በትግራይ በአማራ በአፋር ክልል የደረሰ ጉዳት ነው ይሄኛው አጠቃላይ ጉዳት ወደ ገንዘብ ሲቀየር አንድ ነጥብ 74 ቢሊዮን የአሜሪካ ዶላር ኪሳራ ነው ማለት ነው። አንድ ቢሊዮን 740 ሚሊዮን የአሜሪካ ዶላር ኪሳራ የትምህርት ዘርፉ ገጥሞታል። በዚች ድሃ ሀገር ይህ ኪሳራ አያሳምምም ወይ? አያስደነግጠንም ወይ? ልባችንን አያረደውም ወይ? ምንድን ነው እየተፈጠረ ያለው አያስብለንም ወይ? መች ነው ምንፈራው? መች ነው ምንደነግጠው? መሽነው ከታሪካችን የምንማረው። ሌላው ስለ ሴፍቲኔት ፕሮግራም ማንሳት ሊኖርብን ይችላል። በሴፍቲኔት ፕሮግራም ላይ የደረሰ ጉዳት አለ። ይሄኛው ወደ ገንዘብ ሲመነዘር 114.88 ሚሊዮን የአሜሪካ ዶላር ነው። ይህም በጣም ከፍተኛ ጉዳት ነው። የባህልና ቱሪዝም ዘርፉም በጦርነቱ ከፍተኛ ጉዳት ደርሶበታል። ይሄኛው ጉዳት ደግሞ 454 ነጥብ አንድ ሚሊዮን የአሜሪካ ዶላር ነው እንግዲህ ባህልና ቱሪዝም ዘርፉ እንዶ ትንሽ ኢኮኖሚያችንን ለመደገፍ የሚሞክር ዘርፍ ነው እዚህ ዘርፍ ላይ 454.1 ሚሊዮን የአሜሪካ ዶላር ኪሳራ ደርሷል ይሄ ጦርነት ያላከሰረው ዘርፍ የለም እያንዳንዱን የኢኮኖሚ ዘርፍ እያንዳንዱን ማህበራዊ መስተጋብር እንግዲህ እያንዳንዷን ነገር ላይ ነው ጉዳት የደረሰው ይሄ በጣም በጣም በጣም የሚያስደነግጥ ነው እንደሚታወቀው በእኛ ሀገር ላይ መብራት በጣም ብርቅ ነው፣ አጠቃላይ ሀገሪቷ ላይ በነገራችን ለምሳሌ አሁን በአንፃር አይነት ዋና ከተማ የሆነችው አዲስ አበባ የንጉሱ መቀመጫ በሆነችው አዲስ አበባ እንኳን መብራት በጣም በጣም ቅንጦት ነው። መሰረታዊ ፍላጎት ሳይሆን የሚመስለው መብራት እኛ ሀገር ላይ የሆነ የቅንጦት ነገር ነው የሚመስለው። በጣም ሲሪየስ የሆነ የመብራት ችግር ያለባት ሀገር ናት። እዚህ ሀገር ላይ የመብራት ዘርፉ ላይም ከፍተኛ ጉዳት ደርሷል። መብራት ብርቅ በሆነባት ሀገር ላይ ጦርነቱ መብራት ላይም የመብራት አገልግሎት ላይም የከፍተኛ ጉዳት አድርሷል። ይሄኛው ጉዳት ወደ ገንዘብ ሲመነዘር 48 ነጥብ 67 ሚሊዮን የአሜሪካን ዶላር የሚያወጣ ጉዳት ነው። 48 ሚሊዮን 67 የአሜሪካን ዶላር ጉዳት አድርሷል። በነገራችን የሚጠራው እያንዳንዱ ቁጥር በዶላር ነው። እንግዲህ የትግራይ ጦርነት ከፍተኛ ጉዳት ካደረሰባቸው ዘርፎች መካከል አንዱ የአይሲቲ ዘርፍ ነው። እንግዲህ የአይሲቲ ዘርፍ እኛ ሀገር ላይ ገና በዳዴ እየሄደ ያለ ዘርፍ ነው። ይሄ በዳዴ እየሄደ ያለው ዘርፍ ራሱ ከፍተኛ የሆነ የገንዘብ ኪሳራ ደርሶበታል። ይሄኛው የገንዘብ ኪሳራ 557.69 ሚሊዮን የአሜሪካ ዶላር ነው። በነገራችን እስካሁን የምናነሳው ቁጥር በሙሉ በአሜሪካን ዶላር ነው። ወደ ብር ደግሞ እየመነዘራችሁ ማስላት ትችላላችሁ። 557.69 ሚሊዮን የአሜሪካን ዶላር በአይሲቲ ዘርፍ ላይ ኪሳራ ደርሶ ይህ በጣም በጣም የሚያስደነግጥ ቁጥር ነው። መቼስ እንግዲህ በጦርነቱ መንገዶች ፈርሰዋል፣ ድልድዮች ፈርሰዋል፣ የአውሮፕላን ማረፊያ እያንዳንዱ ዘርፍ ላይ ነው ጉዳት የደረሰው። በእነኝህ መሰረታዊ አገልግሎት ቢሆኑ እነኝም እንኳን በጣም በዝቅተኛ ደረጃ ላይ ያለ እንደሆነ እናውቃለን። የመንገድ አቅርቦታችን ምን ያህል ዝቅተኛ እንደሆነ፣ ድልድዮቻችን፣ የአውሮፕላን ማረፊያዎቻችን በጣም በጣም በበቂ ሁኔታ ያልተዳረሰ እንደሆነ ይታወቃል። ነገር ግን እዚህ ዘርፍ ላይ በጣም ከፍተኛ ኪሳራ ገጥመዋል ያለችዋም ትንሿ ዘርፍ የጥቃት ማዕከል ሆና ነበረ። በዚህ የተነሳ ዚህ ጦርነት 98.1 ሚሊዮን የአሜሪካን ዶላር ኪሳራ ደርሷል። 98 ሚሊዮን 100ሺህ የአሜሪካን ዶላር ኪሳራ መቼስ የሚጠራው ቁጥር በጣም በጣም የሚያሳዝን ነው። ሌላው ጉዳት የደረሰበት ዘርፍ የውሃና ፍሳሽ ዘርፍ ነው። በነገራችን ላይ የውሃና ፍሳሽ ዘርፍ ቀጥተኛ የሆነ ግንኙነት አለ ከጤና ጋር ኮሌራ መቼስ በዚህ ዘመን በዚህ ዘመን በ21ኛው ክፍለ ዘመን አሁን በደረስንበት ዘመን በኮሌራ መሞት፣ ለኮሌራ ተጠቂ መሆን በጣም የሚያሳዝን ነገር ነው። ነገር ግን ጦርነት ሲኖር እንደዚህ አይነት ነገሮች ሊከሰቱ እንደሚችል ቅድመ ግምት ብንይዝ፣ ሊፈጠር እንደሚችል ብንገምት በጣም ትክክል ነው የሚሆነው። ዞሮ ዞሮ የውሃና ፈሳሽ ዘርፍ ከጤና ጋር በጣም ቀጥተኛ ትይይዝ ያለው ዘርፍ ነው። ስለዚህ የውሃና ፈሳሽ ላይ የሚደርስ ጉዳት በሌላ ቋንቋ ጤና ላይም ተያያዥ ጉዳት ይዞ ይመጣል። ዞሮ ዞሮ በውሃና ፈሳሽ ዘርፍ ላይ የደረሰው ውድመት 95 ሚሊዮን የአሜሪካን ዶላር ነው። በሰሜኑ ጦርነት በውሃና ፈሳሽ ዘርፍ 95 ሚሊዮን የአሜሪካን ዶላር የሚያወጣ ውድመት ኪሳራ ገጥሟል። ይህም በጣም በጣም የሚያስደነግጥ ነው። ከመዘጋጃ ቤት አገልግሎት ጋርም በተያያዘ ዘርፍ ላይም ጉዳት ደርሷል። በዚህኛው ዘርፍ ላይ 145 ነጥብ 8 ሚሊዮን የአሜሪካን ዶላር የሚያወጣ ውድመት ነው። እንግዲህ ተመልካቾች፣ ቀደም ሲል እንደነገርኳችሁ ያልወደመ ዘርፍ የለም። እያንዳንዱ ዘርፍ ላይ ነው ጉዳት የደረሰው። ከነኛ ዘርፎች መካከል አንደኛው ከመዘጋጃ ቤት አገልግሎት ጋር የተያያዘ ነው። እዚህ ጋር 145 ነጥብ 8 ሚሊዮን የአሜሪካን ዶላር ኪሳራ ደርሷል። እንግዲህ በዚች ደሃ አገር ይህ ሁሉ ዘርፍ ይሄ ሁሉ ጉዳት እንዴት እንዴት እንደሚያሳዝን መረዳት እንችላለን። ሌላኛው የንግድ ነው። እንግዲህ በነገራችን ላይ የምናነሳቸውን ዘርፎች እያንዳንዱ ዘርፍ አስታውላችሁ ከሆነ በከፍተኛ መንገድ ያልተደራጀ በጣም ደሃ ከመሆናችን የተነሳ ይሄ በቂ አቅም ያላዳበርንባቸው ዘርፎች ላይ ጭምር ነው ጉዳት እየደረሰ ያለው። ለምሳሌ ስለ ንግድ ማንሳት እንችላለን። በንግድ ዘርፍ ላይ የደረሰ ውድመት 274 ሚሊዮን የአሜሪካ ዶላር ነው። ኪሳራው ደግሞ 157 ሚሊዮን የአሜሪካ ዶላር ነው። ውድመቱ እና ኪሳራው ይለያያል። እዚህኛው ዘርፍ ላይ ኪሳራ መምጣት ኖሮበት መገኘት ኖሮበት ያልተገኘውን ጨምሮ ነው ኪሳራ ተብሎ የተያዘው። ስለዚህ ኪሳራው 157 ሚሊዮን የአሜሪካን ዶላር እንደዚሁም ደግሞ ውድመቱ 274 ሚሊዮን የአሜሪካን ዶላር ነው። ሌላኛው በትግራይ ጦርነት ጉዳት የደረሰበት ዘርፍ የኢንዱስትሪ ዘርፍ ነው። እንግዲህ ኢንዱስትሪ በተመለከተ ከዳዴም በታች ናት ሀገራችን ያለችው። እዚህኛው በጣም ዝቅተኛ በሆነ በጣም ደካማ የሆነው የኢንዱስትሪ ዘርፍ አንድ ነጥብ አንድ ሰባት ቢሊዮን የአሜሪካን ዶላር ኪሳራ ደርሶበታል። አንድ ቢሊዮን አንድ መቶ ሰባ ሚሊየን የአሜሪካን ዶላር። በጣም ነው የሚያሳዝነው። የፋይናንስ ዘርፍ ጋር በተያያዘ ለምሳሌ ባንኮችን ብናነሳ 933 የባንክ ቅርንጫፎች ላይ ጉዳት ደርሷል ልብ አድርጎ ቅርንጫፍ ነው ያልኩት አንዳንድ ባንኮች አስር ቅርንጫፎቻቸው ተጎድቶ ሊውሉ ይችላል አንዳንድ ባንኮች 20 አንዳንድ ባንኮች አንድ ዞሮ ዞሮ ግን አጠቃላይ የትግራዩ ጦርነት ባካለለባቸው አካባቢዎች በሙሉ 933 የባንክ ቅርንጫፎች ጉዳት ደርሶባቸዋል የጉዳት መጠናቸው አንዳንዶቹ ከፍተኛ ናቸው አንዳንዶቹ በጣም ዝቅተኛ ናቸው በዚህ የተነሳ 14 በመቶ የሚሆኑ የሀገሪቱ ባንኮች ጉዳት ገጥሟቸዋል ማለት ነው። ወደ ገንዘብ ሲመነዘር 693.4 ሚሊዮን የአሜሪካን ዶላር ነው። እንግዲህ የሚጠሩ ቁጥሮች በጣም ነው የሚያሳዝኑት። አጠቃላይ ጦርነቱ 299 ወረዳዎች የሚገኙ መንግስታዊ ተቋማት ላይ ጉዳት ደርሷል። ጦርነቱ የተካሄደባቸው ቦታዎች አፋር፣ አማራ፣ ትግራይ 299 ወረዳዎች ላይ ነው ጉዳት ያደረሰው። ነኚ የመንግስት ተቋማት ላይ ደግሞ የደረሰው ጉዳት 142 ሚሊዮን 56 ሚሊዮን አሜሪካን ዶላር ነው 142.56 ሚሊዮን አሜሪካን ዶላር ኪሳራ አድርሷል ይሄ በጣም ከፍተኛ ነው ሌላው የተፈጥሮ ሀብትም ጉዳት ደርሶበታል በነገራችን ላይ ከተፈጥሮ ሀብት ጋር በተያያዘ አሁን እንኳን እየሰማን ባለነው ነገር ድህረ ጦርነትን ተያይዞ የተፈጥሮ ሀብት ዘረፋ ወርቅ ለመዝረፍ የሚደረገው መንገድ በጣም የሚያሳዝን እንደሆነ እናውቃለን። ጦርነቶች ተያይዞ ሲመጡ የተፈጥሮ ሀብቶች ያሉበት አካባቢዎች ላይ ዝርፊያ ሊደርስባቸው እንደሚችል ይታወቃል። ጦርነቱ በተካሄደባቸው አካባቢዎች ላይ የወርቅ የተፈጥሮ ሀብትን ጨምሮ ጨው የመሳሰሉ ሀብቶች እንዳሉ ይታወቃል እና አጠቃላይ የደረሰው ጉዳት የተፈጥሮ ሀብት ላይ በነገራችን ላይ የተፈጥሮ ሀብት ስላችሁ ወርቅና ጨውን ለምሳሌ አይነሳው እንጂ አጠቃላይ የተፈጥሮ ስነ ምህዳሩንም የሚያጠቃልል ነው የደረሰው ጉዳት 715 ሚሊዮን የአሜሪካን 715 ሚሊዮን የአሜሪካ ዶላር አደጋ ለመከላከል የሚውል የእህል ማከማቻ፣ መድኃኒት፣ ነዳጅ ላይ ደግሞ የደረሰን ጉዳት አለ። በነገራችን ላይ አንዱ ከትግራይ ጦርነት ጋር ተያይዞ በመድኃኒት አቅርቦት እጥረት የተነሳ የሞቱ ሰዎች ቁጥር በጣም ከፍተኛ እንደሆነ ይታወቃል። ዞሮ ዞሮ መድኃኒቶች ላይ በመጋዘን ለአደጋ ጊዜ ተብሎ የተከማቸ እህል ላይ የመሳሰሉት የደረሰው ጉዳት 31.8 ሚሊየን የአሜሪካን በጣም ከፍተኛ ቁጥር ነው። እንግዲህ በዚህ ጦርነት የሰሜኑ ጦርነት የትግራዩ ጦርነት ባካተታቸው አጠቃላይ አካባቢዎች ያደረሰው ኪሳራ በገንዘብ ሲመነዘር 27 ቢሊዮን የአሜሪካን ዶላር ነው። ኢትዮጵያ በጣም ድሃ ሀገር ናት። በጣም ህዳሴ ግድብ ሲጀመር እናስታውሳለን። ህዳሴ ግድብን ለመገንባት የሚያስፈልገው ገንዘብ ሲባል የነበረው አራት ቢሊዮን የአሜሪካን ዶላር ሲባል ነበረ። እና አራት ቢሊዮን የአሜሪካን ዶላር በጣም ብዙ ስለሆነ ተማሪዎች ከትምህርት ቤት እንዲያዋጡ አስር አስር ብር አዋጡ፣ ሃይስኩል ተማሪዎች ሆነና ምናምን እናስታውሳለን ስንባል ነበረ። ሰራተኞች ከደሞዛቸው ላይ ቦንድ እንዲገዙ ሲጠየቅ ነበረ። ይህን የህዳሴው ግድብን ታሪክ ምሳሌ ማነሳው ለምንድን ነው? አራት ቢሊዮን ዶላር በጣም ብዙ ሆኖብን እንድናዋጣ ህዝቡ እንዲያዋጣ የሚጠየቅ ገንዘብ ነበር። የሰሜኑ ጦርነት ያደረሰው ጉዳት፣ የትግራዩ ጦርነት 27 ቢሊዮን የአሜሪካን ዶላር ነው። ስንት ህዳሴ ግድብ የሚገነባ ዶላር ወድሟል እንደማለት ነው። ለመተካት የወደመውን የወደመውን መንገድ፣ የወደመውን የአይሲቲ ዘርፍ፣ የወደመውን እያንዳንዱን ነገር መልሰን እንተካ ቢባል ምን ያህል ጊዜ ምን ያህል አቅም ይፈልጋል? ምን ያህል ብቁ ነን? እንደው የእኛ ነገር ሰርቶ ማፍረስ፣ ሰርቶ ማፍረስ፣ ሰርቶ ማፍረስ፣ አንድ ሰርቶ ሁለት ማፍረስ። ምናልባት በጣም የሚያሳዝን ቁጥር ነው። በነገራችን ላይ የትግራዩን ጦርነት አሁን ቀደም ሲል የነገርኳቸው የኢኮኖሚ ኪሳራውን ስናወራ በጣም የሚያሳዝን የሚያስደነግጥ እንደሆነ ይገባናል። ግን ሰብአዊ ኪሳራው ደግሞ በጣም የከፋ ነው። ጦርነቱ በሚደረግባቸው አካባቢዎች የሴቶች ማህፀን ጦር ሜዳ ሆኗል። ልክ ጦር ሜዳ ላይ ሄዶ ውጊያ እንደሚደረጉ ሁሉ ሴቶች ማህፀን እንደ ጦር ሜዳ እያገለገለ ከፍተኛ ፆታዊ ጥቃት ሴቶች ላይ ደርሶባቸዋል። እሱ ብቻ አይደለም፣ ልክ ተዋጊዎች ፆታዊ ጥቃትን እንደ ውጊያ አንድ ስልት እስከ መጠቀም የሚመስል ነገር ተደርጓል። እዚህ ጋር በጣም ከፍተኛ የሆነ ጉዳት ደርሷል። ኢሰመኮ ጭመሪ ያወጣው ሪፖርት ነበር። የተባበሩት መንግስታት ድርጅት የሰብአዊ መብት ጋር በተያያዘ የሚሰራው አንድ ክፍልም ያወጣው ሪፖርት ነበረ ከሴቶች መብት ጋር ከሴቶች ጥቃት ጋር በተያያዘ እና የዚህም ጉዳት በጣም በጣም ከፍተኛ እንደነበረ እናውቃለን። የተደፈሩ ሴቶች ቁጥር በዝቅተኛ ግምት ከመቶ ሺህ ይበልጣል። ይህ እንግዲህ እንዴት ሊገለጥ የሚችል ጉዳት እንዴት ሊገለጥ የሚችል ሰብአዊ ኪሳራ እንደሆነ እንግዲህ ቀደም ሲል እንደነገርኳችሁ የወደመውን የገንዘብ ሀብት እንኳን ለመተካት የምንችልበት አቅም የለንም ሰብአዊ ኪሳራው ደግሞ እንዴት ነው የሚታካው አሁን የተደፈረችን ሴት እንዴት አድርጎ ነው ማከም ማጽናናት መተካት ስሜቷ ስሜታዊ ኪሳራዋን ከባድ የተሰበረ ሸክላ እንኳን መልሶ መጠገም አላቅም ብቻ መቶ ሺህ በላይ ሴቶች ተደፍረዋል ይህንን ቀለል አድርገን ኮላተራል ዳሜጅ ብለን ማለፍ የምንችለው ነው አይመስለኝም። ይህ በዘመናችን ያየነው ዘመናችንን ስናስብ የምንደነግጥበት የምናፍርበት፣ የምንሳቀቅበት ምናልባት ለወደፊት የልጅ ልጆቻችን ሲጠይቁ በእናንተ ዘመን እኮ ሴቶች እንደ ዋዛ ይደፈሩ ነበረ፣ የሴቶቻችሁ ማህፀን ጦር ሜዳ ነበረ፣ እርስ በርስ ትገዳደሉ ነበረ ብሎ ቢጠይቁን ምን ብለን ነው የምንመልሰው? አቅም ይሄ እንዴት ሊገለጥ እንደሚችል ሌላው የሞቱ ሰዎች ቁጥር ነው። የሞቱ ሰዎች ቁጥር አንድ ሚሊዮንን ይሻገራል። በነገራችን ላይ አሁን አንድ ሚሊዮን ሰው ሞተ ሲባል ዝም ብሎ በጣም ተራ ቁጥር ይሆንብናል። ዝም ብሎ ቁጥር ብቻ ይሆንብናል። በጣም የነገርየው የው ክብደት የሚገባን እንደ ሰው ሰዎችን መቀበል ስንጀምር ነው። በነገራችን ላይ አንድ ሚሊዮን ሰው ሲባል አንዳንዶች ለልጆቻቸው አሳዳጊ አባት ናቸው። አባቱን እየጠበቀ ሜዳ ላይ የቀረ ደጋፊ አልባ ሆኖ የቀረ ልጅ አለ። ለአንዳንዶች ጠዋሪዎች ናቸው የሞቱት። ልጅ ደርሶልኛል፣ ይጦርልኛል፣ ይጦረኛል፣ ሰው ያደርገኛል ብላ እየጠበቀች ያለች እናት አለች። እየጠበቀ ያለ አባት አለ። መከታ ይሆነኛል ብሎ ልጁን እየጠበቀ ያለ አባት አለ። አንዳንዶች ባል ናቸው። ባሏን ማቀፍ የምትፈልግ ሙሽራ አለች። ሜዳ ላይ ወጥቶ የቀረባት ደሙ ደመከለብ የሆነባት አንዳንዶቹ ሚስት ናቸው። የተደፈሩ ሴቶች ሚስት ናቸው። የተገደሉ ሴቶች ሚስት ናቸው። ወዘተ ወዘተ። አንድ በሽታ ወረርሽኝ ነው የሚባለው ከህዝቡ አንድ በመቶ ሲያጠቃ ነው። አንድ በመቶ ህዝብ ካጠቃ ያ በሽታ ወረርሽኝ ነው ይባላል። በጣም ሲሪየስ ኮንሰርን ይሰጠዋል አይደለም እንግዲህ አንድ ሚሊየን ሰው ሲሞት በአንድ ጦርነት ምን ማለት እንደሆነ አላቅም። ካለን ህዝብ ቁጥር አንፃር ምን ማለት እንደሆነ አላቅም። ብዙ ጊዜ ሲባል ምናልባት ሰምታችሁ ታውቃላችሁ አለ ከሁለተኛው የዓለም ጦርነት በኋላ በጣም አውዳሚው ጦርነት የተደረገባት ሀገር ኢትዮጵያ ናት ሲባል። በፋሽስት ዘመን እኮ የሞቱ ሰዎች ቁጥር እስከ አንድ ሚሊዮን በእርግጥ የሚያደርሱ ሰዎች አሉ። አምስቱ የፋሽስት ወረራ ዘመን የጳውሎስ ኞኞ መጽሐፍ ላይ የጳውሎስ ኞኞ መጽሐፍ ላይ መሰለኛ መጨረሻው አካባቢ ላይ ያነሳል። የሞተ ሰዎች ቁጥር አንድ ሚሊዮን ይባላል። ፋሺስት ጠላት፣ ሀገር በቀኝ ግዛት ለመግዛት የመጣ ሀገር፣ የአርባ ዓመት የአድዋን ቂም ለመበቀል የመጣ ሀገር በአምስት ዓመት ጊዜ ውስጥ በውጊያ የሞተውን ሰው የሚሻገር ሰው በእርስ በርስ ጦርነት ያውም አንድ ቦታ ላይ በተደረገ የእርስ በእርስ ጦርነት ሞተ ሲባል ምን ማለት ነው? ምን ድረስ ነው ስሜቱ የሚሰማል? ይሄ ይዞት የሚመጣውን ትውልድ ዘለል የአእምሮ መታመም፣ የስሜት ቁስለት፣ ስነ ልቦናዊ መናጋት እንዴት ይሆን ማከም የምንችለው አናውቅም። እንግዲህ የትግራዩ ጦርነት ያካለለባቸው አካባቢዎች በአጠቃላይ በትግራይ በአማራ በአፋር በጣም በርካታ ሰዎች ተፈናቅለዋል። የውስጥ ተፈናቃዮች ቤታ ከቀያቸው ወጥቶ ድንኳን ለማድረግ የተገደዱ ወደ ጎዳና የበቁ ጎዳና ተዳዳሪ ለመሆን የተገደዱ በጣም በርካታ ሰዎች አሉ። እኚህ ሰዎች አምስት ነጥብ አንድ ሚሊዮን ናቸው። አምስት ነጥብ አንድ ሚሊዮን ሰው ከሞቀ ቤቱ ተፈናቅሏል። አንዳንዱ ቤቱ ፈርሶበት፣ አንዳንዱ ደግሞ ቤቱ ባይፈርስበትም አካባቢው በጣም በመናጋቱ የተሰብ እንዴት እዚህ ይኖራለሁ ብሎ ከገዛ አካባቢው ተፈናቅሎ የተሰደደው ሰው ቁጥር አምስት ነጥብ አንድ ሚሊዮን እንግዲህ ከታሪካችን ምንድን ነው የተማርነው? እኛ ከታሪካችን የተማርነው ከታሪክ አለመማርን ነው። ፕሮፌሰር መስፍን ወልደ ማርያም ምን ይላሉ? ከታሪኩ የማይማር ህዝብ ስህተቱን እንደ እንስሳ እየደጋገመ ይኖራል ይላሉ። የትግራዩ ጦርነት 27 ቢሊዮን የአሜሪካን ዶላር የሚገመት የኢኮኖሚ ጉዳታ ደረሰ። የትግራዩ ጦርነት አንድ ሚሊዮን በላይ ሰዎች የሞቱበት ነው። የትግራዩ ጦርነት መቶ ሺህ የሚሻገሩ ሴቶች የተደፈሩበት ነው። የትግራዩ ጦርነት ባካለለባቸው አካባቢዎች በሙሉ በትግራይ በአማራና በአፋር 4.2 ሚሊዮን ተማሪዎች ከትምህርት ገበታ ተፈናቅለዋል። በዛ ጦርነት 200 ሺህ መምህራን ከስራ ገበታቸው ተፈናቅለዋል። የትግራዩ ጦርነት ባካለለባቸው በሶስቱ ክልሎች በአጠቃላይ 5.1 ሚሊዮን ሰዎች ከመኖሪያ ቤታቸው ተፈናቅለዋል። በጣም በርካታ ቤቶች ወድመዋል። ወደ 400 ሺህ የሚቀርብ ቤቶች ወድመዋል። ከዚህ ሁሉ በኋላ ምን ተማርን? ፕሮፌሰር መስፍን ወልደማርያም እንደሚሉት ከታሪኩ የማይማር ስህተቱን እንደ እንስሳ እየደጋገመ ይሄዳል። እንደሚሉት እኛም ስህተታችንን የደገም ነው። ከትግራዩ ጦርነት በኋላ በቂ አፍታ ሳናገኝ አማራ ክልል ድጋሚ ሌላ እርስ በርስ ጦርነት ተጀመረ። ቀጥሉስ እንግዲህ እንዳለመታደድ ከታሪካችን የተማር ነው፣ ከታሪክ አለመማርን ነው። ልክ አስር የግርግዳ አስር አረንጓዴ ጠርሙሶች በግርግዳ ላይ ድንገት አንዱ ወድቆ ሲሰበር ዘጠኝ ይቀራል በናምን የሚል መዝሙር አለ አደለ? ልጆችን ሂሳብ ለማስተማር የሚያገለግል መዝሙር። ልክ እንደዛ ነው። አንዱ ወድቆ ጠርሙስ ወድቆ ከተሰበረ በኋላ ነው ሳብ ምን የሚማሩበት። ልክ እንደዛ ነው፣ የሀገር ላይ የሆነው እንደዛ ነው። ሕያዋን ጠርሙሶች ወድቀው እየተሰበሩ ነው ሳብ ምንማረባቸው የጦርነትን ጉዳት ለማወቅ ትግራይ ክልል ላይ ከፍተኛ ኪሳራ ከደረሰ በኋላ አንድ ጠርሙስ ስርቆ ሲሰበር ስንት ይቀራል? ጎደሏችን ናወቅ ደግሞ አሁንም ድጋሚ ሌላ አማራ ክልል፣ ከዛ በፊት ደግሞ ወለጋ ላይ፣ ቤንሻንጉሌ። እስካሁን ቤንሻንጉሌ በጣም የማይነገር ከፍተኛ ጉዳት እየደረሰ ነው። እንዲህ እንዲህ እያልን እንቀጥላለን። ይሄ የሚያበቃው መቼ ነው? ጥያቄው ለናንተ ነው እንግዲህ የዕለቱ ዳሳሽ ወጋችን እዚህ ጋር ያበቃል። ተስፋአብ ተሾመ ነበርኩኝ። ሳምንት በሌላ ዳሳሽ ወግ እንገናኛለን። ሀሳባችሁ ነገሩ